የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት እና ሞት በሕክምና ባለሙያዎች ዓይን እንዴት ይተነተናል? የሰው ልጅ በስቅለት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፈረሶች ነበር። ከዚያ በኋላ ግን ሮማውያን ከክርስቶስ ልደት በፊትም በመቶ ዓመተ ዓለም አሁን የሚታወቅበትን መልክ ሰጥተው ተግባራዊ ማድረግ ጀመሩ። ይህን የቅጣት አይነት ባለሙያዎች የሰው ልጅ ከሚፈጸሙ የሞት ቅጣቶች ሁሉም የከፋው ነው ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎችም በከፍተኛ ወንጀል የተጠረጠሩ እንዲሁም የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛ የሚሞተው በተደጋጋሚ ከባድ ስቃይ ቀስ በቀስ ነበር። ስቅላት የሚፈጸመው አላፊ አግዳሚው እንዲያየው በአደባባይ ላይ ሲሆንም፣ ወንጀለኛው ሕይወቱ የሚያልፈው ከሰዓታት በኋላም ነው በሰዓታት ውስጥ የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንዲሁም የተለያዩ ሰውነቱ ክፍሎቻቸው ስራቸውን ማቆም ያጋጥማቸዋል። በዚህ ምክንያትም ሞት ይከሰታል። ሮማውያን የሰቀሉትን ወንጀለኛ ሞት የሚያፈጥኑት እግሩን ከጉልበቱ በታች በመዶሻ ወይም በብረት ዱላ በመምታት በመስበርም ነበር። ኢየሱስ ከመስቀልም በፊት በጅራፍ በተደጋጋሚ ተገርፏል። ጅራፍ ስል የብረት ቁርጥራጭና የሸዋ አጥንቶች ያሉትም ሲሆን በዚህም ደም መፍሰስ ብዙ ተከስቶበትም ነበር። የታሪክ ድርሳናት እንደሚያሳዩት በመገረፉ ብቻ የሞቱ ሰዎችም አሉ። የኢየሱስ ግን እስከ ጎልጎታ ድረስ ስቃዩን እንደተቀበለም ወጥቷል። በርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ ተዳክሞ ነበር። ኢየሱስ ክርስቶስ በደረሰበት ከፍተኛ ደብደባ ምክንያትም በመዳከሙ የተነሳ የሮማ ወታደሮች ስምዖን መስቀሉን ተሸክሞ ክርስቶስ ከሁለት ወንበዴዎች ጋርም ወደሚሰቀልበት የከተማ ወጣ ያለ ስፍራ እንዲያደርሰው አስገድደውት ነበር። ክርስቶስ ላይ የተፈጸሙ ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድልም ነበር። በተሰቀለበት ወቅትም በእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረው ነበር። በአይሁዶችና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ ክርስቶስ በጥፊ ተመቷል፣ ተገርፏል፣ ተራቁቷል፣ የእሾህ አክሊል ተደፍቶበትም ነበር። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግም የአካል ክፍሎቹ መቋቋም ይችላሉ ተብሎ የማይታሰቡ ስቃዎችንም አልፈዋል። ሐሙስ ለአርባ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ዘጠኝ ሰዓት ድረስም ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ሰቆቃ፣ ድብደባ፣ መውደቅና መነሳት ውስጥም ብዙ ደም ፈሶትም ነበር። ተጠምቷል። ከዚያም ለልፈትም ተዳርገዋል። የሕክምና ባለሙያዎች የኢየሱስ የደረሰበትን እንግልት ድብደባና ስቅላት ከሙያቸው አንጻር እንዲህ ተመልክተውታለም፣ እንመልከተው። ኢየሱስ ከመሞቱ በፊትም በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ የሕይወትና ሞት በዝርዝር የጻፉት አራቱ ሐዋርያት ማለትም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን ነገር በዝርዝር አስፍረዋል። ሮማውያን የሚገድላቸው ሰዎች በምን ያህል ጭካኔ እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቀው ነበር። አባቴ ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ እያለ ይጸልይ እንደነበርም በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይ በፍርሃት ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብም ነበር ይላሉ። በኢየሱስ ክርስቶስ ስቅለት ላይ ጥናት ያደረጉ የሕክምና ባለሙያዎችም ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም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 እኩለ ሌሊት እንዳለፈ ኢየሱስ በጌቴ ሰማኔ በካህናት አለቆች በሽማግሌዎችና በቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሥራ የተባለውን ወንጀል ተጠቅሶም ተመሰከረበት። ከዚያ በኋላ በካህናት አለቆች ከጲላጦስ አሳልፈው ሰጡት። ኢየሱስ በጌቴ ሰማኔ በመልካም ጤንነት ላይም ነበርም። ሐሙስ ከምሽቱ ሶስት ሰዓት ጀምሮ እስከ ዓርብ ዘጠኝ ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅላት ዙሪያ የተለያዩ ጥናቶች ያደረጉ ምሁራን ያስረዳሉ። በቅርብ የሚላቸው ሰዎች መከዳቱ፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፉ ከተመዘገቡት ጥቂት ጥቂት ስቃዮቹ መካከልም ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ አራት ኪሎ ሜትር ያህል እንደተጓዘም ይነሳል። በመጨረሻም ኢየሱስ በጲላጦስ ፊትም ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች በብረት ቁርጥራጮችና በሽዋ አጥንቶች ባሉት ጅራፍም በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባው ሲገረፍ በጅራፉ ላይ የታሰሩት ሹል ብረቶች አጥንቶቹን ስጋውን ቦጭቀው ያነሱ፣ እንዲሁም የደም ስሩን ይቆርጡበት እንደነበርም ጽፏል። የኢየሱስ በጾም የደከመ ሰውነቱ በመገረፍና ድብደባ የዛለ አካሉ በከፍተኛ ደም መፍሰስ ጋር ተዳምሮ ከመሰቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑን በዚህ ዙሪያ ጥናት ያደረጉ እነዚህ ባለሙያዎች ይናገራሉ። ስቅላት የተጀመረው በፋሪሶች እንደሆነ ይገመታል። ታላቁ እስከንድር ይህም የቅጣት አይነት ለግብጽና ጥንታዊ የሜዲትራንያን ህዝቦችም አስተዋውቋል። ሮማውያን ደግሞ ከጥንታዊ የሜዲትራንያን አስተዳዳሪዎችም ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣቱ በከፍተኛ ስቃይ ዘገምተኛ ዳገተኛ ሞት እንዲያስከትልም አድርገውታል። የኢየሱስ እጆችና እግሮች የተቸከኑባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ባለሙያዎቹ። ኢየሱስ ሲሰቀል እግሮቹም ተጠፍረው ታስረው በመደራረብ በእግሮቹ ከፍ ብሎ በሚገኘው አጥንት ላይ ሚስማር እንደሚቸነከርበትም ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበርም። ይህም በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚቀበሉት መንገድም ነበርም። የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆኖ ነበርም። በመስቀል ላይ የተሰቀለው የኢየሱስ አብዛኛው የሰውነቱ ክብደትም ያረፈው በሚስማሩ በተቸነከሩ እግሮቹ ላይም ነበርም። እግሮቹ የታጠፉበት መንገድም ጡንቻዎቹ ሕመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። በጉልበቱ በታች የሚገኙት የታጠፉ ጡንቻዎቹም ሲዝሉ ክብደቱም ወደ ትከሻዎቹ፣ እጆቹና መዳፎቹ መገጣጠሚያዎቹ ላይ ይዞራል። ኢየሱስ ክርስቶስ በመስቀል ላይ ሳለም ለመተንፈስ በሚታገልበት ወቅትም አስራ ሁለት ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበር ጥናቶችም ያስረዳሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንደሚያስከትልበትና ለመተንፈስም ይቸገር እንደነበር ባለሙያዎች ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆነው በመቸነከራቸው ነበርም። በዚህም የተነሳ በከፍተኛ የጡንቻ መዛልና ህመም ውስጥም የእግሩ ጡንቻዎች በቀላሉ ሊታዘዙለት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩ እግሮቹ ወደ ታች በመግፋት ቀሪ የሰውነቱን ክፍሎች ወደ ላይ ማንሳት ይኖርበታልም። በህክምና ባለሙያዎች ዓይን ሳምባው በመስቀል ላይ እያለም አየር ወደ ውስጥ ለማስገባትና ለማስወጣት ያዳግታቸው እንደነበር ያነሳሉ። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋት አይችልም። ግርኑ ትከሻዎቹና የመዳፉ አንጓዎች ላይ ውልቃት በማጋጠሙ እንደ ከደረቱ ዘንበል ሲል የሚፈጠረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል በዚህ የተነሳ በመስቀል ላይ የተሰቀለው ከጥቂት ደቂቃዎች ውስጥም ለመተንፈስ ይቸገራል ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት በገጠማቸው የላኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርም እና አየር በማውጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር ከሁለት መዳፎቹ በሚገኙ ነርቮች ወይም ሚዲያ ነርቭ ስለሚጎዳ በእያንዳንዱ እንቅስቃሴ ከባድ መም ያጋጥመውም ነበር። ሚዲያ ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ሥርዓትም ነበርም። ጲላቶስ ለሕዝቡ ጥያቄ መሰረትም በርባንን ፈቶ ኢየሱስን አሳልፎ ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበርም። ላብ ሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከም ብቻም ሳይሆን የአየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎች ያብራራሉ። ኢየሱስ በጎልጎታና ራቁቱ በነበረም ሲሆን በአይሁድ መሪዎች የህዝቡ እንዲሁም በግራና በቀኝ የተሰቀሉ ወንበዴዎችም ሲያላግጡበት ሲዘልፉት እንዲሁም ሲስቁበትም ነበር። የኢየሱስ የሰውነት የደረሰበት ድብደባ እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች ለሞት በሚዳርጉ ደም ፈሰሶች ውስጥም አልፏልም። ኢየሱስ በተገቢ ሁኔታ መተንፈስ ባለመቻሉ የተነሳ በዝግታ በማቃሰት ለመተንፈስ ተገዶም ነበርም። በአየር ማስወጣትም ተሰቃይቶም አንድ ሰው ለመተንፈስ ሲቸገርም እና ከላይ ከላይ ሊሰነፍስ ሰውነቱ የሚያስፈልገውን የአየር በተገቢ ሁኔታ በማያገኝ ሲሆን፣ በሰውነት ውስጥ የሚከማቸው የተቃጠለ አየር መጠን ይጨምራል። በዚህ የተነሳ በደም ውስጥ ጥቂት የኦክሲጅን ብቻ እንዲኖር እና አሲድ እንዲከማች ምክንያት ይሆናል። በዚህም ጊዜ ራስን መሳት ይከሰታል። በሰኖት ውስጥ የተቃጠለ አየር መጠን ሲጨምር የኦክሲጅን መጠን ለመጨመር እና የተቃጠለውን አየር ለማስወጣት የልብ ሕይወትም ይጨምራል። በዚህ ወቅትም በኢየሱስ ጭንቅላት ውስጥ የሚገኘው ያተነፋፈስ ሥርዓት የማዕከል ወደ ሳንባው ቶሎ ቶሎ እንዲተነፍስ መልእክት ስለሚልክም ማለክለክ ይጀምራል። በዚህ ወቅት የኢየሱስ አካል በጥልቀት ወደ ውስጥ አየር መሳብና ማስወጣት ስለሚጠይቀው ምንም እንኳን በከባድ ሕመም ውስጥ ቢሆንም በመስቀል ላይ ወደ ላይና ወደ ታች በፍጥነት መንቀሳቀስ ይጀምራል። ይህ የኢየሱስ ክርስቶስን ይህም የኢየሱስን ስቃይ የተሞላበት እንቅስቃሴ በስፍራው የተሰበሰበው ለሚዘባበቱበትና ለሚሳለቁበት ለሚሰድቡት የሮማን ወታደሮች፣ የአይሁድ እምነት አባቶች ደስታን ይፈጥራል። ነገር ግን ኢየሱስ በመስቀል ላይ ተቸንክሮ በስቃይ ውስጥ ስላለ ሰውነቱ በእጅጉ የሚያስፈልገው የአየርን ለማግኘት አዳጋች ያደርግበታል። ኢየሱስ በዛ ሰዓት በመስቀል ላይ ተቸንክሮ ሳለ ከሰውነቱ ውስጥ ያለው የኦክሲጅን መጠን ጥቂት በመሆኑ እንዲሁም የተቃጠለ አየር መጠን በመከማቸቱ የልብ ምቱ እንዲፈጠን ያደርገዋል። ይህ ልቡ ከተለመደው የሰው ልጅ የልብ ምት በተለየ እንዲመታ ስለሚያደርገው ይህም ልቡ ከተለመደው የሰው ልጅ የልብ ምት በተለየ ከፍ ብሎበትም ነበር ምናልባትም በደቂቃ ሁለት መቶ ሀያ ሳይሆን አይቀርም ይላሉ ባለሙያዎቹ። ይህም የአንድ ሰው የልብ ምት ሊመታ ከሚችለው በላይ እጅግ ከፍተኛ እንደሆነ ይነሳል። ኢየሱስ ከሐሙስ ምሽት ስድስት ሰዓት ጀምሮ ሲሰላም ለ15 ሰዓታት ምንም ያህል ፈሳሽ አልወሰደም ነበር ኢየሱስ በውሃ ጥም ተቃጠለ ጎረሮም ደርቆ ነበር በደረሰበት ግርፋት የተነሳ ደም ይፈሰውም ነበር የሾ አክሊል ሲደፋበት እግሮቹና እጆቹ በሚስማር ሲቸነከሩ መስቀል ተሸክሞ ስወርቅ ሲነሳ በሚኖረው መጋጋጥ የተነሳ በርካታ ደም ፈሶትም ነበር በከፍተኛ ውሃ ጥም ውስጥም የሆነው ኢየሱስም የደም ግፊትም በከፍተኛ መጠን መውረዱ አይቀርም ነበር ይላሉ ባለሙያዎቹ። እንደ ሕክምና ባለሙያዎቹ ግምትም ከሆነ የደም ግፊቱ ከሰማንያ በአምሳ ይሆናልም ሲሉ ያነሳሉ። ስለዚህም በወቅቱ የኢየሱስ የነበረበት ሁኔታ ሲገለጽ በመጀመሪያ ደረጃ ሾክ ውስጥም ገብቶ እንደነበር ያነሳሉ። በከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ከላይ ወዲያ ወዲያው መተንፈስ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው ከሚችላቸው ምልክቶች መሆናቸውንም ባለሙያዎቹ ያስቀምጣሉ። በቀኑ አጋማሽ ላይ ኢየሱስ የልብ ምት እየደከመ ሲመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግርም ያባብሰዋል። የኢየሱስ የልብ ምት በአተነፋፈስ ችግር በከፍተኛ የውሃ ጥም ላይም ነበር። እንደ ሕክምና ባለሙያዎች ገለጻ ኢየሱስ ሕይወቱን ለማቆየት ደምና ፕላዝማ ያስፈልገውም ነበር። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር እጥረት ቀስ በቀስ ወደ ሞት እያዘግመም ነበርም። በዚህ ወቅት ኢየሱስ ምናልባት በተለያዩ የሰውነት ክፍሎች ውስጥም እንዲሁም በልቡ አካባቢ ደምና ፕላዝማ ተከማችቶ ሊሆን እንደ እንደሚችል ባለሙያዎቹ ያነሳሉ። ይህም በልቡ አካባቢ ያለ ፈሳሽ ልቡ በተገቢ ሁኔታ እንዳይመታ በመከላከል የልብ ችግር እንዲያዳብር ያደርገውም ነበር ይላሉ። የኢየሱስ ልብ ደም ለመርጨትና እና ለመቀበል የሚያደርገው ትግል እየጨመረ ሲመጣ እንዲሁም ደምና ፕላዝማ በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላልም ይላሉ። ይህ ምናልባትም የሞቱ ምክንያት ሊሆን ይችላል ይላሉ ባለሙያዎቹ። የሮማ ወታደሮች በስቅላት የሚቀጡ ሰዎች ሞትን ለማፍጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህም የተሰቀሉ ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፈጥናል። ዓርብ ዘጠኝ ሰዓት ላይ ኢየሱስ ተፈጸመ ብሎ ሞተም። ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ የተጠቀሱ ትንቢቶችን መሰረትም አንዱም አጥንቱ አልተሰበርም። ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ ማሰቃየትም በኋላ ሞተም። የሮማ ወታደር መሞቱን ለማረጋገጥ ጎኑን በጦር ወጋው እንዲያውም ደምና ውሃ ወጣ። የታሪክ ማስረጃዎች እንዲሁም በዘመናዊ የህክምና ትንታኔዎች የኢየሱስ ክርስቶስ ከመስቀሉ ሲወርድ ሞቶ እንደነበርም ያስረዳሉ። ይህ መረጃ ያገኘነው ቤቢሲ አማርኛ ላይ ነው።